ቤዛ ምን አስባ ይሁን? አሁንም ተንኮል አስባ መታለች። ቤዛ ቤዛ መቼም አትቀመጥም። ጤና ይስጥልኝ የአደይ ተከታታዮች ጓንደና ቆያችሁ። ቤዛ አሁንም አደይን የሆነ ነገር ልታደርጋት ሴራ ቤዛ መታለች። ከቲና ጋር ቅምጥል በጣም ነው የምታሳዝነው። ኪንጉን ተከትላ ክፍ ነገር ይሄዳ ነበር ዳይመንድ የአባቱን ንብረት ለማግኘት ወደ ክፍለ ሀገር ሄዶ ነበር። ኪንጎም ተከትሎ ሄዶ ነበር። ቅምጥል ኪንጎን ስለምታፈቅርና ስለምትወድ ኪንጎ ጥሏት ሲሄድ የራቀት መስሏት ተከትላ ሄዳ ነበር። ነገር ግን የቅምጥል አባት ታማሚ ናቸው። በጣም ሲያማቸው ስለነበረ እሷ ስትሄድ ብዙ ነገሮች ተፈጥረ አሉ። ባቡሬ የቅምጥል ወንድም ሆኖ ተገኝተዋል። ቅምጥል ግን ይህንን ሁሉ ጉድ አልሰማችም ነበር። የተወሰነ ምስጥሮች ብታቅም በፊት ነገር ግን ባቡሬ ወንድሟ መሆኑን አታቅም ነበር። በጣም ቆጭቷታል። ምክንያቱም አባቷ በጣም ይወዳታል፣ ብቻቸውን ያሳደጓት የባቡሬ እናት ወደ ራሷ ተመልሳ ከብድነት ወደ ትክክለኛ ሰው ተመልሳ ባቡሬንም ልጅ ወይ ብላ ስለተቀበለች ለዚህ ሁሉ መስዋዕትነት የከፈለችው ለሊ ናት። ለሊይ የምር በጣም ትልቅ ሰው ናት፣ በጣም ሐሳቢ፣ በጣም ሰውን በቃ ማቀራረብ የምትችል ትልቅ አእምሮ ያላት ልጅ ናት ለሊ በ ያቺ ሴትዮ እብድናት በድንጋይ ሁሉንም ሰው የምታባረር እብድናት ተብሎ ሁሉ ሰው የሚያያት በዚህ ልክ ቀርቧ ከባቡሬ ከልጇ ጋም እንድትገናኝ እንድትቀራረብ እውነቱ እንዲወጣ እንዲሁ በከንቱ ስሟ እንደጠፋ ሳይሆን ሁሉም ሰው እውነቱን አውቆ እንዲረዳት ባቡሬም እስከ መቼ ድረስ እናቱን እየወደደ እናቱን መቅረብ እየፈለገ ልጅ አይደለህም እያለች ስታባረር እስከ መቼ ድረስ እሱስ ግዴ ለመኔ ገብቼ በታ ያለው ብላ ይሄው መጨረሻው አምሯል። ነገር ግን የባቡሬ አባት ትንሽ ቢቆይ አብሮ ቢኖሩ ደግነቱ ግን ባቡሬ ልጁ መሆኑን ትክክለኛ የሱ ልጅ መሆኑን ነግረዋለች። የቅምጥል አባትም ታዲያ ባቡሬን ልጄ ብዬ ከተቀበል ቆይቻለሁ ብለዋል። በጣም ደስ ብሏቸው ነው ህይወታቸው ያለፈ። ቅምጥል ግን በጣም ነው የተነደቸው። አያችሁ ሰውን አጠገቡ ሆናችሁ ስታስታምሙ፣ በቁም እያለ ስትረዱ፣ ስታግዙ ምንም በህይወት ቢያልፍ አይቆጭም። ነገር ግን በህይወት እያለ ይህ ነገር ሳታደርጉለት ተረማምዳችሁ ብትሄዱ ያ ሰው ካለፈ በኋላ ይቆጫል። ስለዚህ እንደዛ ነው ትንሽ የተጎዳችው። ባቡሮ ያጠገቡ ስለነበረ እንደሱ አልተጎዳም። ምን ቅብጥልና ባቡር ብቻ ለሊ ዳይመንድ፣ ሮማን፣ አዴይ ሁሉም ሰው ያዘነላቸው ለወደፊት ያው አንድ እህትና አንድ ወንድም ስለሆኑ ባቡሬም እንክብካቤ ያደርግላታል ብዬ አስባለሁ። የባቡሬ እናትም ልክ እንደ ልጇ እንክብካቤ ያደርጋ ትይዛታለች። ኪንጎም በዚያ ዘና ያው አብሯት ነው ከአሁን በኋላም ደግሞ እንደማይርቃትና እንደማይለያት ቃል ገብቶላታል። ያደርግላቸው ቤዛ አሁንም በውሸት ባርኮቴ ለሊኒ አዴን ይፈልጋታል በማለት መጥታለች። ያ ምንድነው ከዴቭ ጋር እንዲጣሉ? ቲና አዴ ቲና ዴቭ ስለምትፈልግ ብር እየከፈለች አዴን ከዴቭ እንዲያርቁላት አድርጋለች። ከዚህ በፊት ዳይመንድን ነበር፣ ዳይመንድ እህቱ ነች። አሁን ደግሞ በቤዛ። ቤዛ በጣም ውሸታም ናት። ሲቤዛ እናቴ የታመመች እያለች ከሁሉም ብር ትቀበላለች። እሷ ግን ያው ስራዋን ነው የምትሰራው። አሁንም ከቲና ብር ተቀብላ አዴና ዴቪል ለማለያየት ባርኮድ ደብዳቤ ጽፎልሻል፣ አበባ ሰጥቶሻል ብላ። ዴቭ ደግሞ ያው ቱር ነው ታውቃላችሁ፣ ቶሎ ነው መገነፍ ነው ማለት ነው። ኬት ወደ የት ነው የሚለውን እንኳን ማጣራት አይፈልግም። ስለዚህ የአዴና የዴቭ አብሮ መቆየትም በጣም ያሳስባል። ምክንያቱም ዴቭ እንዳአዴ ቢችል እንዳዴ አንገቱን ደፍተው ሁሉንም ነገር በተግባር ቢያሳያት ያው አይለያዩም እንደሆነ ነገር አይመጣባቸውም። ይሄን ደግሞ በጥንቃቄ መጠበቅ አለባቸው ብዬ አስባለሁ። ለማንኛውም አሹ ጓዳ ጋዳ ብዝቷል። እትዬ ደግሞ የተቆጡ ነው። አሹ ስርአት የያዝ ስርአት ኑር። ለማንኛውም ውድ ቤተሰብ እንግዲህ ቅምጥል በጣም አዝናለች። እንዲሁም ባቡሬ ለልየ የሚቀጥሉ ደግሞ እንግዲህ ካዘናቸው። በሉ ቤተሰብ እንግዲህ ለሚቀጥለው መልካም ያገናኛል። ላኪ አድርጉ።